ሰላም ሰላም እንዴት ናችሁ ጻድቃን ነኝ ከኤማ ሚዲያ እንኳን ወደ ኤማ ሚዲያ በሰላም መጣችሁ ዛሬ ያ ሁለት መረጃዎችን ይዤላችሁ መጥቻለሁ በዛሬው መረጃዬ እንግዲህ የሚያሳዝንም የሚያስከፋ የሚያስጨንቅም ሊሆን ይችላል እንግዲህ እስከ መጨረሻው መረጃዎችን ተከታተሉ ና አስተያየት እንድሰጡኝ እጠይቃለሁ ቤት ውስጥ ልጆች ያሳድጋችሁ ታውቃላችሁ ራሳችሁን ጠይቁ እስኪ ከዘመድ ልጆች ወስዳችሁ ግን ዛሬ በደንብ እንድናወራ ምፈልገውና በጣም ትኩረት ማድረግ ምፈልገው በመጀመሪያው መረጃዬ ላይ ምናልባት በስጋ እናንተ ባይሆንም የእንጀራ ልጃችሁ ጎረቤት ሩቅ አገር ለስራ ቢሄድ ቅርብ ላለ ሰው ነው ልጁን አደራ ብሎ የሚሰጠው። አማራጭ ከጠፋ ከክፍለ ሀገር አስተምራለሁ ብላችሁ ይዛችሁ የምትመጡት ልጆች ያው በሰራተኛነት ሊሆን ይችላል። እንዲሁም በዝምድና በመቀራረብም ቤተሰብ ሆነው የሚኖር ልጅ ይኖራል ወይ? እናንተ ቤት ውስጥ ምን አይነት አስተሳሰብ አለ? ይሄን ነገር ያነሳውላችሁ ከሚሴ አካባቢ አንድ የተሰማ መረጃ አለ። እውነት ለመናገር በጣም እንደሰማሁት፣ በጣም ነው የደነገዝኩት። የሱፍ ሙዬ የተባለ አንድ ግለሰብ ከሚሴ ከተማ ውስጥ የ12 ዓመት የእንጀራ ልጅ አለችው እና ያቺን ልጅ በተደጋጋሚ ይደፍራታል። ማለት በተለያየ ጊዜ ማለት ነው። ይሄ ነገር ነገሩ በጣም እየባሰ ሲመጣ እንግዲያው እንዲህ አይነት ነገር በነገራችን ላይ ቤተሰብም መናገር ይፈራል። በተለይ እናት የሆነች በቃ መናገር ትፈራለች። ሰው ምን ይለኛል? ከልጅቷ ጥቃት በላይ እሷ ለክብሯ ተጨንቃ ሊሆን ይችላል። ምክንያቱም ይህን ያህል ጊዜ በመጀመሪያ ጊዜ ወይ ልጅቷ ወይ በነብሱ አስፈራርቷት ሊሆን ይችላል ብዬ አስባለሁ። ምክንያቱም ያው ነገሩ ተዳፍኖ ነው የወጣው። መረጃው ሙሉ በሙሉ በምን ምን ያህል ጊዜ እንደ ደፈራት አልተገለጸም። እናትየው ምን አለች የሚለው ነገር አልወጣም። ግን ምንድነው ነገሩ በተደጋጋሚ ለረዥም ጊዜ የ12 ዓመት የእንጀራ ልጁን የሱፍ ሙዬ የተባለ ግለሰብ በተደጋጋሚ ደፍራታል። ይህ ግለሰብ ወይም የሱፍ ሙዬ ረሂማ አሊ ጫኔ የተባለች የእንጀራ ልጁን አስቡት። ይች ልጅ 12 ዓመቷ ነው። የእንጀራ ልጁ ነች ማለት ከሱ በስጋ ያልተወለደች ግን ደግሞ የሚያሳድጋት አባቷ ነው። በተደጋጋሚ ይደፍራታል፣ በተደጋጋሚ ይደፍራታል። ነገሩ ምን ሆነ? ሴት ልጅ በተለይ በእኛ ሀገር አውድ 12 ዓመትና ከዛ በላይ ከወንድ ጋር ከተገናኙ እርግዝና የመከሰቱ ነገር ሰፊ እድል አለው። ስለዚህ ይቺ ልጅ የአራት ወር ነፍሰ ጡር ትሆናለች። ያን ጊዜ ምን ይሆናል ነገሩ? መጋለጥ ይጀምራል ማለት ነው። ምክንያቱም ሆዷ የ ገፋ ሲሄድ ሰውነቷ ላይ ለውጥ ሲታይ ምንድን ነው መባል ይጀምራል። ነገሩ ወደ ፖሊስ ይደርስና ፖሊስ ያንን ሰውዬ ቀጫም ያደረገውና የ25 ዓመት ፍርድ ይፈረድበታል። እስኪ እናንተ ደግሞ የራሳችሁን አጋሩኝ። ምናልባት በዚህ ይህን ሰውዬ በተለያየ ጊዜ አይተኗል። በተለያየ ጊዜ እምላችሁ ራሱኑ የሱፍ ሙዬን ሳይሆን ይሄ ነገር በየቦታው ላይ አዲስ አበባ ሳይቀር አልተፈጠረም ወይ? ጭራሽ እኮ ደፍሮ የገደለ ደግሞ አለ። የእንጀራ ልጁ እንዳትናገርበት ምላሷን የቆረጠ እኮ አለ። ከዛ በላይ ይሄ ነገር አልተደጋገምም ወይ? ስንት ሕጻናትስ በየቤቱ በዚህ ሰዓት እየተደፈሩ ይሆን? ይሄ ነገር በየቤታችን መጥቶ ካላንኳኳ ዝምንላለን ወይ? እስኪ ይህን ሀሳባችሁን አጋሩኝ ፕሊዝ። ምክንያቱም ይሄ ነገር እንግዲህ የተፈጠረው በክፍለ ሀገር ነው። እኔ ደግሞ የዛሬ ሁለት ዓመት አካባቢ አዲስ አበባ ላይም እንዲሁ ሰምቻለሁ። ከዛ በፊትም የዛሬ ዓመትም ተሰምቷል። ወራቶቹ ውስጥም በአማራ ክልል አካባቢም ተሰምቷል። አሁን ደግሞ ከሚሴ ላይ ሰማል። እንግዲህ ይሄ ነገር ከምንድን ነው ብዬ ነው የማስበው። 25 ዓመት ይፈረድባቸውና በሆነ ኬዝ ወይ ይግባኝ ጠይቆ አለበለዚያ ደግሞ ወይ በገንዘብ ወይ በሆነ ኬዝ ሊወጣ ይችላል። ያ ሰውዬ ምናልባት አምስት ዓመት ይታሰርና የቀረውን ደግሞ በሆነ ወይ በገንዘብ ማሻሻያ፣ ወይ አላቅም፣ የፍርድ ቤት ህጉን አላቆም፣ ግን ወጣ ሲባል እንሰማለን። ይሄ ነገር የሚወራው ለተወሰነ ጊዜ ነው። ፊት ለፊት መውጣቱ ሸጋ ነው፣ ተደብቆ ከሚቀር ቢያንስ ለሌላው መማሪያ ይሆናል። ግን እኔ ከዛ በላይ ደግሞ የተሰማኝ ነገር ምንድን ነው? የዚች ልጅ መደፈር የቤተሰብም እጅ አለበት ብዬ ጠረጥራለሁ። ምክንያቱም እናት ምን ትሰራለች? ልጅቷ ምናልባት እኮ ለአራት ዓመት ለአምስት ዓመት ይሆናል የተደፈረችው። ልጅቷ አፏን ብዘጋ እንኳን ሆዷ ውስጥ ያለው ልጅ ግን ማደግ ጀመረ። የአራት ወር ጽንስ በሆዷ አለች። ልጅ ትምህርት ቤትም ስትሄድ፣ አለበለዚያ ደግሞ ሰፈሩ ስትጫወት ምነው ሆድሽ ገፋ፣ ምንድን ነው ምናምን መባል ይጀምራል። የ12 ዓመት ልጅ ታረግዛለች እንዴ ወደ መባል ይመጣና ልጅቷ ባትናገረው እንኳን ይህን ነገር ልጅቷ አውጥታ እንዲህ ነው ባትል እንኳን ሆዶ ያሳውቃል። በል በል በል የሆነ ነገር ተፈጥሯል። ይሄ ነገር ፖሊስ እጅ ከደረሰ በኋላ ፖሊስ ወደ ፍርድ ቤት፣ ፍርድ ቤት ደግሞ የአስራ ሁለት አመት ልጅ በመድፈር መድፈር ብቻ አይደለም የአራት ወር ነብሰ ጦር በመሆኗም ብሎ ሀያ አምስት ዓመት ፈርዶባታል ጥሩ ነው ከሌሎቹ ፍርድ የተሻለ ነው ምክንያቱም ህጻሊ ደፍሮ ገደለ ተብሎ እኮ አስር ዓመት አምስት ዓመት የሚታሰር አለ ሁለት ዓመትም ታስሮ ይወጣለ እናውቋለን ታቁታላችሁላችሁ ይህ እንደውም የተሻለ ነው ቢያንስ ሀያ አምስት ዓመቱን ጠጥቶ ይወጣል ለሌላው መማሪያ ነው ግን ይሄ ደግሞ ያንሳ ልላለሁ ምክንያቱም ይሄ ነገር እየጨመረ እንጂ እየቀነሰ አልመጣም እስኪ ይህን ነገር የምትጋሩኝ በሀሳብ አሳውቁኝ በሀሳብ መስጫ ላይ ኮሜንት አድርጉና ሀሳባችሁን አሳውቁኝ ምክንያቱም እየበረታ መጥቷል ማለት ነው በሌላው መረጃ እንግዲህ ሰሞኑን ይሄ ልጅ ምናልባት አራት ቀን አምስት ቀን በምስሉ ላይ የምታዩት ልጅ ቪዲዮ ተቀርጾ ወጥቷል። ሰው በጣም ተረባረበ። እገልሃለሁ አንተን ልገልህ ነው የወጣሁት ወይ እስኪ ሙሉውን ቪዲዮ ላሰማችሁና እዚህ ሰፈር ምን ልታደርግ ነው የመጣሁት? ምን ልታደርግ ነው የመጣሁት? አሁን ማለት ነው። ልገልህ ነው የተከፈለኝ ብር፣ ለአንተ ልገልህ ነው ብር የተከፈለኝ ልገልክ ነው አላኝ። ልገልክ ነው ልገልክ ነው እንትን ምንድን ነው ምን ልልቀት ለሃን ምን እንግዲህ ይሄ ቪዲዮ ከወጣ በኋላ ሰው በጣም ተረባረበ። በጣም ብዙ ነገር አለው። ምክንያቱም ተገቢ ያልሆነ ነገር ነው። ምክንያቱም የልጁ አእምሮ ላይም እንደገና ደግሞ በሰው መቀለድ ደግሞ እኮ ነውር ነው። አንዳንድ ጊዜ ልጆቹን ማስፈራራትም ወደ ሌላ ነገር የሚያደላ ይመስላል። እውነት ለመናገር ይህን ነገር እኔ ብቻ አደለው፣ ብዙዎቻችሁ ቲክቶካሮች ብላችሁታል። መድገም አልፈልግም፣ ግን መልሶ ደግሞ አንድ ቪዲዮ ሰራ። መጀመሪያ እንግዲህ ቀጥ ብለን ወደ ጫማ ቤት ነበር ነው። የመጀመሪያ ጫማ ይህን ይመስል ነበር። ከዛ ወዲያ አዲስ ጫማ ቀየረ። እዚህ ጋ ደግሞ እየሳቀ ነው እንደምታዩት። እዚህ ጋ የራሱን ጫማ የድሮውን አውጥቶ ወረወረው። እዚህ ጋ ደግሞ ሻወር ልንወስድ ቻለኝ። የአቅሜን ነው ያረኩለት። እንግዲህ ጋይሶች፣ በጠየቃችሁ መሰረት ልጁን አስደስቻለሁ ብዬ አስባለሁ። ባለኛ ክል ያው ጫማ ገዝቼ ደብል መንታ ሱሪ እንዲያደረገው የድሮ ልብሱ የውና የድሮ ጫማ አዛጥለነዋል። በእኔ ላዘኑት በእኔ ለተከሱት እንዳለው ኮፒሊንክ ሪፖስት ሼር እያደርጋችሁ ይህም ቪዲዮ በደንብ ቫይራል እንዲወጣና ሰው እንዲያየው አርጉልን። እናመሰግናለን። ኦኬ እንደው ከሰገጡ አይቀር እንደዚህ ነው እንጂ ስግጥ ማለት የበለጠ እንደውም ይወጣላችሁ። አንዳንድ ጊዜ አስተውላችሁታል። ለምሳሌ የሆነ ቪዲዮ ይሰራና ለዛ ቪዲዮ ማካከሻ ተብሎ የበለጠ ማህበረሰቡን ለማናደድ የበለጠ በቃ ተቃጠል ለማለት ይመስላል። በእኔ ግን የተሰማኝ ሌላ ነው። ጭራሽ ምንድን ነው ያደረገው? በቃ ሄዶ ፕላስቲክ ጫማ ነበር የለበሰው፣ ፕላስቲክ ጫማ መልሶ ገዛለት። ሞራል ማካካሻ ነው፣ አልገባኝም። ለልጁ እንደዚህ ያደረግኩለት ነው ካሳ ነው፣ አልገባኝም። ካሳም ከሆነ አላቅም የሞራል ካሳ በፕላስቲክ ጫማና በሰልባጅ በሽሮ ወጥ አላቅም። እኔ እሱን እስኪ እናንተ ኮሜንት አድርጉ። ከሰገጥ ካይቀር እንደዚህ ነው እንጂ መሰገጥ። አሁንም ስቲል ምንድን ነው የሚፈልገው ቪዲዮ ቫሪያል ወጥቶ በቃ እሱን ታዋቂ ለማድረግ ወይም ደግሞ ቪዲዮዬን ሪፖርት አድርጉና ባህሪያ ሊጣልኝ ነው የሚለው። እስኪ እናንተ ምን ተሰማችሁ? በጣም ነው ያዘንኩት። ይህ ነገር ከዚህ በፊት ማስታወሻ፣ የዛሬ አራት ዓመት አካባቢ አንድ ልጅ ነበረ፣ ታስታውሱታላችሁ ይህን ልጅ። ሁለተኛ ተቆርጣ ላቆርጥ ምን በውን ነው እዚህ የመጣ ከመሞት በፊት የምትናዘዘው ነገር ካለ ለቤተሰብ የምትናገረው ነገር ካለ አሁን ተቀርጸሃል። ከዚህ በኋላ ትከሰሳለህ። ሄደ መሞት ነው በቃ

ተመሳሳይ ነገር ተሰርቷል። ያኔ እንደውም ሰው ስቆ ነው ዝም ያለው። የአሁኑ ሰው ግን በጣም አመሰግናለሁ፣ በጣም ደስ ትላላችሁ። ዝም አይባልም። በቢላ ጨጓራህን አወጣለው፣ አርዳለው፣ ገላሃለው እያለ ነው ዘለቀ የሚለው ልጅ ላይ የቀለደበት ያንን ቪዲዮ የቀረጸው እንደዛ እያለ ነው፣ እና ልጁ በጣም አለቀሰ ምናምን። ልክ ይሄም ተመሳሳይ እኔ አንተ ልገልን የመጣሁት ተከፍሎኛል፣ ገንዘብ ተከፍሎኝ ነው የመጣት ምናምን። የልጁን ስሜት አይታችሁታል፣ ብዙዎቻችሁ ተቀባብላችሁታል። አሁን ደግሞ ብሎ ብሎ ምን አረገ? ያው ልብስ ገዛለት። ያው የማስመሰያ የሆነች የሆነች ጨርቃ ጨርቅ ገዛ እርገ እንዶ ዝም ብሎ ላስቲክ ጫማ ገዛለት። ከዛ የአቅሚን ያረኩት አለ እና ከዛ ሽሮ ጋበዘው። ባህር ያል እንዲወጣ ደግሞ ይህንንም በርቱልኝ አይነት ነገር ነው የሚመስለው። መጀመሪያ ነበር ስህተቱ፣ በስራት ይቅርታ መጠየቅ ነው እንጂ ጭራሽ የበለጠ ይሄ ደግሞ የበለጠ መሸቀያ ነው ያደረገ ልጁ። አረ ግድላችሁም፣ ከአይምሯችሁ ሁኑ፣ ከራሳችሁ ጋር ሁኑ። ካጠፋ አርሙኝ። ምክንያቱም እኔ የተሰማኝና ያወራሁት ይሄ ነገር የበለጠ እንደውም የሚያበሳጭ ይመስላል። የዚህ ልጅ ቪዲዮ፣ የዚህ ልጅ እንባ የዛሬ 20 ዓመት ዩቲዩብ ላይ ይገኛል። ልጁ አድጎ እንኳን ቪዲዮን የራሱን መልክ ማየቱ አይቀርም። እንደዛ እያለቀሰ ለምን እንደዛ እንደምላችሁ ታውቃላችሁ? ነገም ሌላ ሰው እንደዛ ማድረጉ አይቀርም። ነገ ደግሞ እያረደ ወይ እየገደለ ያድርገው። ነገ በቃ ሽጉጥ ይዞ መጥቶ ጭንቅላቱን ላይ ደግኖ ልገል ነው እያለ መስራት አለበት ማለት ነው። ቢላ ወይ ገጀራ ይዞ አንገትህ ላይ ይሆን ልቆርጠ ነው አንገትህን ተልኬን መጣት ማለት አለበት። ዛሬ በአፏዋለዋ ዘለቀ የሚለው ልጅ ከሱ ጀመረና ይኸው ዛሬም እንደዚሁ መጣ። ተመሳሳይ ቪዲዮ ነው ያኔ። ዝማል ነው ሁላችንም ስቀን አለፍን። ቀልድ ነው ምናምን በሚል አለፈ። ዛሬ ደግሞ ይኸው ልጁ፣ ሌላ ልጅ ደግሞ መጣ። እንዲሁ አንዱን አስለቅሶ እሱ ቪዲዮ የሚሰራበት እሱ ታዋቂ የሚሆንበት ሌላ ስራ ተሰራ። ሌሎቹ እንዳይበረታቱ፣ ሌሎቹ እንደዚህ መቀጣት ነበረበት። ይሄ ልጅ የእጁም ማግኘት ነበረበት ብዬ አምናለሁ። እንግዲህ ይህንን የኔ ሀሳብ ነው። እናንተ ደግሞ የምታስቡት ነገር ካለ ኮሜንት ላይ ያሳውቁኝ። አመሰግናችኋለሁ። እንግዲህ ክብርና ምስጋና ለፈጣሪያችን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በጣም አመሰግናችኋለሁ። ጻድቃን ነበርኩ ከእናንተ ጋር ቻው ቻው።